በእስልምና እምነት ተከታዮች ዘንድ በታላቅ ድምቀት ከሚከበሩት አበይት በዓላት መካከል አንዱ የኢዳል ፈጥር በዓል እንደሆነ ይታወቃል። የዘንድሮው 1446ኛው የኢዳል ፈጥር በዓል የእምነቱ ተከታዮችና ተጋባዥ እንግዶች በተገኙበት በሐዋሳ ከተማ ተከብሯል። በመርሃ ግብሩ የተገኙት የኢትዮጵያ ዑላማዎች ጉባኤ አባልና የሲዳማ ክልል ዑላማዎች ምክር ቤት ተወካይ ሼክ አህመድ አብድላ ቃሉን አስመልክተው ንግግር አድርገዋል። ከመብላትና ከመጠጣት ያለፈ ነገር ቢኖር ዚክሩላህ ተዕዚሙላህ፣ አላህን ማላቅ፣ አላህን ትልቅ ማድረግ፣ አላህን ማስታወስ፣ ለአላህ ምስጋና የሚገባውን ምስጋና ማቅረብ እና የተፈቀዱልን ነገሮች ብቻ ማድረግ በዛ ነው መደሰት ያለብን። የእስልምና እምነት ተከታዮች በሀገር አንድነትና ሰላም የበኩሉን ድርሻ መወጣት እንዳለበት የገለጹት የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼክ አብዱልሽኩር አብዱልቃድር ናቸው። ህዝበ ሙስሊሙ በዓሉን ሲያከብር ሃይማኖታዊ አስተምህሮቱን ተከትሎ የተቸገሩትን በመርዳት እርስ በእርስ በመደጋገፍ በዓሉን ማክበር ይኖርበታል ብለዋል። አንድነት

ከሆናችሁ ነው ግርመ ሞገሳችሁ የሚታየው በእስልምና እምነት ተከታዮች ዘንድ በድምቀት ከሚከበሩት በዓላት መካከል አንዱ የኢዳል ፈጥር በዓል ነው ያሉት በበዓሉ ላይ የተገኙት የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ አገና ኔቶ፣ የኢዳል ፈጥር በዓል የእምነቱ ተከታዮች ልዩ ትርጉም ያለው ወዳጅ ዘመድና ቤተሰብ የሚገናኝበት እንዲሁም አብሮነት በተግባር የሚገለጽበት በዓል ነው ብለዋል። በረመዳን ወር ሰውና ከፈጣሪያችን የተጣለብንን አደራ የምንወጣበት እንዲሁም ራስን ዝቅ አድርጎ ለፈጣሪ መስገድ ያለው እርካታ የምንረዳበት ታላቁ ወር ነው። በመሆኑም ከእስልምና እምነት የምንማረው ነገር በጎነትን፣ ሰላምን፣ ወንድማማችነትና እህትማማችነትን፣ መደጋገፍና መረዳዳትን፣ መታዘዝና መልካምነት በመሆኑ እጅግ የተወደዳችሁና የተከበራችሁ የከተማችን የእምነቱ ተከታዮች ለረጅም ዘመናት እነዚህን በጎ ስራዎችን በትጋት እየተወጣችው የራሳቸውን ድርሻ ተወጣችኋልና በራሴና በከተማ አስተዳደሩ ስም ልባዊ ምስጋናዬን ላቀርብላችሁ እፈልጋለሁ። በእምነቱ ተከታዮች ዘንድ የሚቀርቡ የመልካም አስተዳደር ጥያቄዎችን ለመመለስ የከተማ አስተዳደሩ በቁርጠኝነት እየሰራ መሆኑንም ገልጸዋል። ከተማችን የተለያዩ ሃይማኖቶች በፍቅርና በመቻቻል የሚኖሩባት ከተማ በመሆኑ፣ ይህ ደግሞ ለልማታችንእና ለከተማችን እድገት የራሱ የሆነ ትልቅ ጠቀሜታ ያለው ስለሆነ ከተማ አስተዳደሩ ለእምነት ተቋማት ምቹ ሁኔታ መፍጠርና፣ መደገፍ የሚያጋጥማቸውን ችግሮች ተከታትሎ መፍታት የሁልጊዜ ተግባራችን ስለሆነ ከእስልምና እምነት ተቋም ለከተማ አስተዳደራችን የቀረቡ የማስፋፊያና የወሰን ማስከበር ጥያቄዎች የከተማ አስተዳደሩ ተቀብሎ ምላሽ ለመስጠት እየሰራ መሆኑን በተለይም በዚህ ዓመት ሶስት ኬዞችን ለይተን ምቹ ሁኔታ ለመፍጠርና ለመፍታት በቁርጠኝነት እየሰራን መሆኑን በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ።